ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ የሚበዛላችሁ። እንደተለመደው ይህንን ቪዲዮ ለብዙዎች እንዲደርስ እንዲሁም ደግሞ ብዙዎችን እንዲያስተምር ብዙዎችን ከእንቅልፍ እንድናነቃ ከሴው ልራት እንድናድናቸው ላይክ ሼር አድርጋችሁ ብዙዎች ጋር አድርሱልኝ፣ በጌታ ፍቅር እንጠይቃለሁ። በቀጥታ ወደ ዛሬው ፕሮግራም እንለፍ። ከእንግዲህ ወዲህ መስዋዕተ ኦሪት ሰውቼ ሕገ ኦሪትን ጠብቄ ስርዓቱን ፈጽሜ ተገርዤ እድናለሁ ማለትን በተዉ ከግላ ኦሪት በተላቀቁ የተላቀቁ ሰዎች ከእንግዲህ ወዲህ ኩነኔ የለባቸውም ላል። አመስግኑት እግዚአብሔርን የለባቸውም ላል። እነሆ በአዲስ ኪዳን የተሰጠው የህግ መንፈስ ከኃጢአት ባርነትና ከዲያብሎስ ቁራኝነት ነፃ አውጥቶናል ይላል ሮሜ ስምንት አንድ ላይ ነጻ አውጥቶናል ይላል። መቼም ወገኖቼ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው። መጽሐፍ ቅዱስ አንዳች ነገር አይወጣለትም። ችግሩ የኛ አረዳድና የማስረዳት ችሎታ ማነስ ነው። አሁን ነጻ ወተና ነጻ ወትቶናል ሲባል እኛ እኮ የዛሬ 2000 ዓመት ነው ብሎ የሚከራከሩ አሉ። አዲስ ኪዳን አሁን ነው። አዲስ ኪዳን አሁን ዜሮ የማይቀድማት ሁለት የማይከተላት በአሁናዊ የጊዜ ቀመር ውስጥ ያለ ሰማይን ምድር ላይ ቀራንዮ መንበር ላይ አርብን ዛሬ ላይ የሚያመጣ ነው የአዲስ ኪዳን አገልግሎት። የብሉይ ኪዳን የሞት አገልግሎት ነው፣ ስልቹ አገልግሎት ነው፣ ስልቹ አገልግሎት ነው። ስለዚህ አሁን እንድናስባል፣ እንደው መጽሐፉ የመዳን ቀን አሁን ነው ይላል። እባኮት ክርስቶስን እያንዳንዱን በመጽሐፍ ቅዱስ ማስረጃ እንየውካል። የመዳን ቀን አሁን ነው፣ የተወደደ ሰዓት አሁን ነው ይላል። ዛሬ ነው አይልም፣ ትላንት ነው አይልም፣ ነገ ነው አይልም። ስለ ነገ ማውራት አንችልም የለንም፣ ስለ ነገ እርግጠኞች አይደለንም። ዛሬ ስለሆነው ዛሬ ስለሆነው ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ንጹህ ወንጌል ማለት ይሄ ነው፣ ባይዘ ምንም ቅልቅል የሌለው ሰው። አባታችን አቡነ ገብርኤል ዘመኖት ይባረክ። እንግዲህ እሳቸው የቆም እስረኛ ሆነዋል። ስቲል እስካሁን ምንም የተፈታ የተለወጠ ነገር የለም። በተመሳሳይ መንገድ እንግዲህ ቶማስ አባ ማዛም ሙሎክሲዮም በዚሁ መንገድ ነው እንግዲህ ከቤተ ክርስቲያን ክህነታቸው የተነጠቀው። እሱንም እንመለከታለን። ገና ብዙ ጉዶችን ዛሬ በዚህ ቪዲዮ እናወጣለን። መጽሐፍ ቅዱሳችን ሁለተኛ ቆሮንቶስ ወደ ወደ ሁለተኛ ቆሮንቶስ ሰዎች ምዕራፍ 6 ቁጥር 2 ላይ በተወደደው ሰዓት ተሰማው፣ በመዳን ቀን ረዳሁ ይላል። እነሆ የተወደደው ሰዓት አሁን ነው ነው የመዳን ቀን አሁን ነው። የሚለው የመዳን ቀን አሁን ነው ድኛለው። የዳንኩ ነው እድናለው፣ ልድን እችላለሁ፣ ላልድን እችላለሁ የሚባል መዳን የለም። መዳን ከሆንክ አሁን ነው የምትድነው። በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ ትሆናለህ። አሁን ስትድን ምን በማድረግ ስታምን ነው? በማን በክርስቶስ እግዚአብሔር፣ በላከው ልጅ ስታምን አሁን ትድናለህ። የዳንክ ነው እድናለው የሚል አስተምሮ መጽሐፍ ቅዱስ አይደለም እሱ። ስለ ግሎሪፊኬሽን ስለ ኢኒሻል ሰልቬሽን የምናወራ ከሆነ የጠራቸው መረጣቸው፣ የመረጣቸውን እነዛን አጸደቃቸው፣ ያጸደቃቸው እነዛን አከብራቸው። መጽሐፍ ቅዱሳችን ምንድን ነው የሚለን ነው ለመዳን ሮሜ ሰማይ መልእክቱ ላይ ሐዋርያ ቅዱስ ጳውሎስ ወደ ሮሜ ሰዎች ምዕራፍ 3 ቁጥር 1 ላይ ምን ነው የሚለው? እንግዲህ በክርስቶስ ኢየሱስ ላሉት ምን የለባቸው? አሁን ኩነኔ የለባቸው። ቁጥር 2 ላይ ምን አለ? በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛልና አለ። ከምንና ከኃጢአትና ከሞት ህግ። ምክንያቱም ኃጢአት በሞት ይታወቃል፣ የታወቀ ነው። በላቲያ መልእክቱ ላይም ተናግሯል ሐዋርያ ቅዱስ ጳውሎስ። ከህግ በታች ለሆነ ሁሉ ጽድቅ ከባድ ነገር ነው። መዳናችን ራሱ በዚህ በኤፌሶ መልእክቱ ምዕራፍ ለቁጥር ስም ሲናገር በእምነት በጸጋ በኩል ነው በእምነት በኩል የእግዚአብሔር ልጆች ስንሆን እንዲሁም በእምነት ወደ እግዚአብሔር መግባትን አግኝተናል። በፍቅሩ ልጅ መንግስት መውረስን አግኝተናል ማለት ነው። በማን በክርስቶስ ጸጋው በእምነት አድኗቸዋል ነው የሚለው፣ በእምነት አድኗቸዋል። ስለዚህ የዳንነው ድነት አሁን ነው። ድነታችንን ማስጠበቅ የራሳችን ፋንታ ነው። በመንቀጥቀጥና በፍርሃት ራሳችሁ መዳናችሁን ፈጽሙ ይላል። አሬ የመዳን ቀን አሁን ነው። ስለ ነገ አናውቅም እኛ። ስለ ነገ ራሱ ይጨነቅ አለ ጌታችን ኢየሱስ ክርስቶስ። ስለ ነገ አናውቅም። አባማዛ እንዴት እንዳስወገዷቸው ተመልከቱ ያልወጣ ሰይጣን በአርሴማ ይሄ ሰይጣን ስም ከትኩ ነው። የአርሴማ ስም ከኢየሱስ ስም ይበልጣል። ከኢየሱስ ስም ላይ ልቡናችንን ነቅለን በፍጡራን ስም ላይ እንድናደርግ በኢየሱስ ስም አልወጣ ሴ የአርሴማ ዘንባባ አቃጠለ። ይህንን ተአምር ነው ብለው የሚያሰራጩትን እንደው ቢቻል መግረፍ ነበር። ነገር በዋሽንግተን ዲሲ የሚያገለግሉት አባ መዓዛ ክርስቶስ በየነ እያስተማሩ ያለው የክህደት ትምህርት ለቅዱስ ሲኖዶስ በመረጃ ቀርቦ የተረጋገጠባቸው ስለሆነ ስልጣነ ክህነታቸው ተይዟል። እንደዚህ እየተደረጉ ነው የሚቀጠፉት ማለት ነው። እንደነዚህ አይነት ጀግና አባቶች አሁን አባ አቡነ ገብርኤልም ብፁ አቡነ ገብርኤልም ፋይናሊ እንደዚህ ነው የሚሆኑት። ብፁ አቡነ በርናባስም በተመሳሳይ መንገድ እንደዚህ ነው የተባሉት። መናፍቃን ነው የተባሉት። በቃ ክርስቶስ ላይ ከእሳት ችግር የለውም። በዚህ ቤተክርስቲያን ክርስቶስ ላይ የፈለግከውን ትምህርት መስራት ትችላለህ። የተሰቀለው ስጋ የማርያም ነው ማለት ትችላለህ። በማርያም ጉዳይ ከተሳሳትክ ግን ወይም እነዚህ ነገረ ቅዱሳን የሚባሉት ቅዱሳን ላይ ከተሳሳትክ፣ ጻድቃን ከሚሏቸው ጋር ከተሳሳትክ ብራዘር አለቀ። ለዛን ሰዓት መንቀጥቀጥ ነው ያለብህ። ቀጥታ ነው የምትወገዘው፣ ቀጥታ ነው ክህነት የምትነጠቀው ማለት ነው። ችግር የለውም፣ ይሄ ሁሉ ያልፋል። ዓለምና ፍላጎቱ ሁሉ ያልፋሉ። የእግዚአብሔርን ቃል የሚጠብቅ ለዘላለም ይኖራል። ቃላቸውን ጠብቀው በቃላቸው መሰረት የድንን አክሊል ይቀበላሉ። ለዚህ ለሰሩት የወንጌል ተጋለው ማለት ነው እና በጣም ክርስቶስ ከሳቸው ጋር ስለሆነ ስማቸው ራሱ ያነጻል። አባማዛ ክርስቶስ ነው የሚባሉት በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ አረቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቃለሁ፣ አሁን የድል አክሊል ይጠብቀኛል እንዳለው ማለት ነው። ዴማስ የነን አለም ወዶ ትቶኝ ሄዷል አለ። ስለዚህ እንደነዚህ አይነት ዴማሶች ትውልድ ገዳዮች ማለት ነው፣ ነብሰ ገዳዮች በዚህ አክል ትልቅ ሆኖ በእድሜያቸው ትልቅ የሆኑ ግን አይምሯቸው የቀንጨረባቸው እነዚህ ትውልድን እንደ ቅጠል እያረገፉ ይገኛሉ። ከቤተ ክርስቲያኒቱ ቤተ ክርስቲያኒቱ መና ነው የምትቀረው መጨረሻ ላይ ባዶ ነው ተንኮታክተ የምትቀረው ማለት ነው። ለማንኛውም እግዚአብሔር በስራ ላይ ሪቫይቫል እያመጣ ነው። ደግሞ እንደዚህ አይነት ጉዶችን ደግሞ እንስማቸው እስኪ። አሁን መጋቢ አዲስ አለማየሁ አዲስ አለማየሁ የሚባሉትን መጋቢ እናያቸው እስኪ፣ ያውም የአዲስ ኪዳን መጋቢ ናቸው። ስሙ ጉዱን ፕሮቴስታንት ወንድሞቻችን፣ ፕሮቴስታንት እናቶቻችን፣ ፕሮቴስታንት ሰምታችኋል? ግን ማለት ደርሷችኋል፣ ጆሯችሁ ጋር ደርሷል። ማርያም አምላክ ናት ብለን ማመን እንችላለን፣ መብታችን ነው፣ አይደለም አማላጭ። አሁን ይሄ ከብሽሽግ ጉዳይ ጋር የተነሳ ነው። በነገራችን ላይ ትክክለኛ ኦርቶዶክስ እሳቸው ናቸው። እንደዚህ ፋይናሊ እንደዚህ በግልጥ ብትናገሩ እኮ እኛም ማርፈን እንቀመጥ ነበር። አምላካችን ናት ብትሉ ወይም አራተኛዋ ስላሴ ናት ብትሉ፣ ምክንያቱም ከመስቀሉ ጋር አብራ የምትመለቅ ምትመለክ የምትመሰገን የእሷ ስም ከአብ ከወልድ ከመንፈስ ቅዱስ ጋር እንዲሁም ከመስቀሉ ጋር ተካክሎ አራተኛ ና አምስተኛ ስላሴ ሆኖ እናገኘዋለን ማለት ነው። ከነዛ ጋር ምስጋናና አምልኮን ትቀበላለች ማለት ነው። ስለዚህ አምልኮተ ማርያም ማለት ይሄ ነው። አምልኮተ ሰብእ ወይም ደግሞ የፍጥረት አምልኮ ሰባ ሁለት ሰው የበላውን ሰው አውሬውን ማለት ነው ጠላዋን ጠላ በኃጢአት ምክንያት ኦኬ ሲውል የሚገባውን ሸውዳ እግዚአብሔርን ሸውዳ መንግስተ ሰማያት አስገባችሁ ይላል ታምረ ማርያም ላይ ሰባ ሁለት ነፍስ የበላውን እንደዚህ አይነት ማርያም አላውቅም እኔ በፍጥረት አምልኮ እነዚህ ሰዎችን እያሰከሩ እየገደሉ ነው ያሉት እየመረዙ ማለት ትክክለኛ ኦርቶዶክስ እሳቸው ናቸው በቃ ማርያም አምላክ ናት ይህን እንድታውቁ ፈልጋለሁ ማለት እስኪ የኛውንም ሌላኛውን ደግሞ ማርያም አምልኮትን እኒ ስኪ ወዳጄ ማርያምን ማጣት መንፈስ ቅዱስን ማጣት ነው ሁለት ኪሳራ ከአራቱ ሶስተኛው ኪሳራ እመቤታችን ቅድስት ድንግል ማርያምን ማጣት ከትውልድ አለመቆጠር ከሰው ተርታ መውጣት ይገርማል ከትውልድ አለመቆጠር ነው። ከሰውነት ተራ መውጣት ነው። ማንን ማጣት ማርያምን ማጥያት? ማርያምን ማጣት መንፈስ ቅዱስን ማጥያት ነው። ከዚህ ቀደም እንግዲህ አንድ አቡነ ፊሊጶስ የሚባሉ በጣም የሚያሰቁ በስተመጨረሻ ተወርደዋል። እሳቸው በሰባት ሚሊዮን ገንዘብ ተጠርጥረው ተይዟል፣ ታስረዋል። እግዚአብሔር ስራውን ሰራ። ማለት ማርያም ከሌለች መንፈስ ቅዱስ የለም አብም እግዚአብሔርም የለም ያሉት። አሁን ደግሞ ማርያምን ማጣት መንፈስ ቅዱስን ማጥያት ነው፣ ትልቁን ነገር ማጣት ነው ማርያምን ማጣት እያለ፣ በጣም ትልቅ ድፍረት። ይሄ የክርስቶስ ኢየሱስን ደም ማክፋፋት ነው። ነገራችን ላይ የተቀደሰውን ደም እንደ እርኩስ ነገር የቆጠረ ይላል። ወደ ዕብራውያን ሰዎች ምዕራፍ አስር ላይ ሐዋርያ ቅዱስ ጳውሎስ እንደዚህ ነው። እርኩስ አድርጎ የቆጠሩ ትውልድ ማለት በኮርማና በጥጆች ደም፣ በበጎች ደም መዳን የማይቻለውን ክርስቶስ ኢየሱስን በማምጣት እግዚአብሔር ከስንት ሰቆቋ አይገላገለልን ወደ ኦሪት ሕግ ተመልሰው የፍጥረት ናፍቆትና የፍጥረት ፍቅር ምን ያክል በኦርቶዶክስ ቤተክርስቲያን ይታያቸዋል። ግን ወገኖች ምን አይነት አጋንንታዊ ትምህርት እንዳለ አረባካቸው። ኦርቶዶክስ ያነቁ በፍጥረት ፍቅር ትውልዱን እያሰሩ ነው ያሉት። ይሄ እኮ አጋንንታዊ ነው። እኔ ጡት የምታጠባ ማርያም ትልቅ ሰው ጡት የምታጠባ ማርያም አላቅም፣ አላቅም። እኔ እግዚአብሔር ኃጢያተኛውን ንጹሕ ነው አይለውም። ሰባ ሁለት ሰው የበላን ሰው እንዴ መንግስተ ሰማያት የምታስገባ ማርያም አላቅም። እኔ እኔ አላቅም እንደዚህ አይነት ማርያም፣ ሰውን ወደ ውሻ ፍጥረት የምትቀይር ማርያም አላቅም። ረግማ ማለት ነው የምትራገም ማርያም አላቅም። እኔ የምትመርቅ እንጂ አይደለም። እኛ ክርስቲያኖች የተባለው እንኳን እ አይደለም ልትራገም፣ ያቺ ቅድስት ማርያም ቀርቶ እኛ ሰዎች በሮሚ መልእክት አወረግ ዲሶርስ ምዕራፍ 12 ላይ የሚረግሟቸውን መርቁ ነው ያለው። መርቁ እንጂ አትርገሙ ነው ያለው። እናንተ ማርያም እኔ እት እኔ እንጃ ብቻ ምላሽ ይሰጣቸዋል፣ ይሰጣቸዋል። አባማዛን ስሟቸው እናው ቃለን ባዮች በሚፈጥሩት ቃላት ይሁንና ቤተክርስቲያን በአደባባይ እየተንጠ እያብጠለጠሏት ይገኛሉ። እንዲህ ናቸው ይሁንላቹ ናቸው እየተባሉ ማለት አሁን ይሄ እነሱ ይሄን ይዞ ቤተክርስቲያኒቷ ላይ ናዳ ቢያወርዱ እነሱ ደረሱብን ልንል እንችላለን ያለ ምክንያት ሰደቡን ልንል እንችላለን እኛ ራሳችን ራሳችን ለስድብ አጋልጠን ሰጥተን እማይሆኑ ቃላትን እየተናገርን ማፈር ሲገባ ደግሞ እንደገና መከራከር ይሄ ኮ በአደባባይ የሚያሳፍር ነገር ልናፍርበት የሚገባውን ነገር ልናፍርበት ይገባል ይህ የሚያኮራ አይደለም የሚያሳፍር እንጂ እና እንዲህ አይነት ሰዎች የፈጠሩትና እኛና እኛ አዋቂዎች ነን እንዳትሉ አልተቀበልንና እግዚአብሔር በድያ አለሁ ካለ ነው ይቅርታ የሚያደርግ በደላችንን የማናምን ስህተታችን ደግሞ እኮ የሚገርመው ነገር ከላይ እነሱ የነሰረሱትን የክደት ትምህርት እንዲህ ማለታቸው ነው እንዲህ ስላሉ ነው እያሉ ይቀባጥራሉ

መልአከ ሕይወት ያለው ያለው ብዙ ወደ መልአከ ሕይወት፣ እሰይ ቀተልክምዎ የሕይወትን ባለቤት ግን ገደላችሁት። ያሳዝናል። በዚህ ዘመን ይሄ ነው እየሆነ ያለውና፣ ጸጋው ይብዛለው እንዶ አባማዛ አሁንም እግዚአብሔር አሁንም እየጨመረ በርሶ ውስጥ ይስራ ነው ማለት መፈልገው ያወራ የሐዋርያት ሥራ ምዕራፍ 3 ቁጥር 15 ላይ መጽሐፋችን እንደዚህ ይላል፣ የሕይወትን ራስ ገደላችሁት፣ እርሱን ግን እግዚአብሔር ከሞታን አስነሳው ለዚህም ነገር እኛ ምስክሮች ነን ይላል። ሐዋርያ ቅዱስ ጴጥሮስ በመንፈስ ተነክቶ ማለት ነው ያው ህዝቡ ጉሽ ወይ ነጠይ ተጠጣዋል እነዚህ ይሰክረዋል ሲሉ፣ እንዴት በሶስት ሰዓትኛ እንዴት በዚህ ሰዓቱ ገና ሶስት ሰዓት ነው፣ አልሰከርንም እኛ ግን የነካን ነገር ነክቶናል። ጌታችን ያን የዳሰስ ነውን የሰማ ነው ያንን እንመሰክርላቸዋለን በማለት ሐዋርያ ቅዱስ ዮሐንስ በዮሐንስ መልእክት ማንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ እንደተናገረው የቤተ ክርስቲያን ስርና መሰረት አለቷ የቤተ ክርስቲያን ማዕዘን የሆነ ራስ የሆነ ጌታችን ኢየሱስ ክርስቶስ እንዴ ሙላቱ ኮና የእሱ ሙላት ናት ቤተ ክርስቲያን። ቤተ ክርስቲያንን ግን ዛሬ በመግደል ላይ ናቸው፣ በማጥፋት ላይ ናቸው፣ ትውልድን ትውልድን ወደ ገሃንም በመንዳት ላይ ናቸው እና እግዚአብሔር ክንዱን ያንስ። አሁንም በእነዚህ አይነት አባቶች ቤተ ክርስቲያንን አሁንም ይለውጥ ማለት እፈልጋለሁ። ለማንኛውም ይሄኛውንም ጉድ ደግሞ እነስ እስኪ ወገኖች፣ ብዙ ጉድ አለ ዛሬ ከእነቱ የበቀለው እኮ በድንግል ማርያም ነው የበቀለው። ስጋው ደግሞ የተገኘው እኮ በድንግል ማርያም ነው። ልጅነት የተገኘው እኮ በድንግል ማርያም ነው። ንብረ ልብስ የተገኘው እኮ በድንግል ማርያም ነው። ጸጋ የተገኘው በድንግል ማርያም ነው። የጥል ግድግዳ የሰረሰው በድንግል ማርያም ቤዛነት ነው።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 ይሄ ሰውዬ ማለት ነው መጽሐፍ ቅዱሳችን ግን የዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 56 ላይ እንደዚህ ነው የሚለው እኔ አይደለም ያልኩት እሳቸው የጨመሩት የራሳቸውን የሰሩትን ትምህርት እናፈርሳለን ማለት ነው። ምክንያቱም ይሄ የሰው ሐሳብ ነው። የሰው ሐሳብ በእግዚአብሔር ሐሳብ ላይ የሚነሳውን ሐሳብ እናፈርሳለን ሐዋርያ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ላይ እንደተናገረው ማለት ነው። ቁጥር 6 56 ላይ እናንብብ። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ አለው ነው ያለው። ስጋዬን የሚበላ እንጂ የማርያምን ስጋ የሚበላ አይልም አላለም። እዚህ ጋር ላይ እንደዚህ አለ፣ ቁጥር 55 ስጋዬ እውነተኛ መብል ነው ደሜም እውነተኛ መጠጥ ነው ስጋዬን የሚበላ ደሜን የሚጠጣ ለቁጥር 54 ደግሞ የዘላለም ሕይወት አለው እኔም በመጨረሻ ቀን አስነሳዋለሁ ይላል። ክህነት የተገኘው ከድንግል ማርያም ነው ብለዋል የበቀለው እራሱ። በጣም ነው የሚያስደንቀው። እኔ የትኛውን ክህነት ከድንግል ማርያም እንደተገኘ አላቅም። ሐዋርያነት ነው መጋቢነት ነው። መምህርነት ነው። ምክንያቱም መርኮ ማረከ ለቤተ ክርስቲያን ስጦታን ሰጠ በማለት አውረ ቅዱስ ጳውሎስ በኤፌሶ መልእክቱ ምዕራፍ 4 ላይ ይነግረናል። ይህን ክህነት ከማርያም መጣ እያሉ ነው እንግዲህ። ይህ ሰውዬ ሌላም ልጅነትን ያገኘንበት የማርያም ነው። እኛ ግን መጽሐፍ ቅዱሳችን ምን የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው ቃላችን። መጽሐፍ ቅዱሳችን ይህን እያለን ይህን ሰሙን ይሰማቸዋል። እናንተ ኦርቶዶክሳውያን ካላቸው ኦርቶዶክስ ኦርቶዶክሳውያን ለው ለእግዚአብሔር ብላችሁ ስሙ። ይንንቃ እኚህ ሰውዬ አሁን ልጅነትን ያገኝነው ከማርያም ነው ብለዋል። መጽሐፍ ቅዱሳችን የሚለው ግን ልጅነትን እንኳን ያገኘ ነው ተቀበል ነው ጌታችን ኢየሱስ ክርስቶስ ከላይ ጀምሮ ምንድን ነው የሚለው ከላይ ስሳነቡት ወደ ገዛ ወገኖቹ መጣ ወይ ገዛ ወገኖቹ አልተቀበሉትም ነው የሚለው ቁጥር 11 ላይ ማለት ነው። ከዛ ምን እናል? ለተቀበሉት ግን አለ በሱ በክርስቶስ ኢየሱስ አምነው ለተቀበሉት ይሄንን የህይወት ብርሃን አምነው ለተቀበሉት ለነርሱ የእግዚአብሔር ልጆች ሆነን ዘንድ ስልጣንን እግዚአብሔር በክርስቶስ ኢየሱስ ሰጥቶታል ሰጥቶናል ማለት ነው ለኛ እሳቸው ግን ከማርያም ነው የተገኘው ብሏል ሌላ እፍረት ነው ሌላ ውርደት ነው እዚሁ በገላትያ መልእክቱ ምዕራፍ 3 ቁጥር 26 ላይ በእምነት በኩል ይላል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ነው የሚለው እንደው ልጅነትም በማርያም ተገኘ የሚል አንድም ስፍራ አላነበብኩም እኔ በእምነት በኩል የማን ልጆች? በክርስቶስ የእግዚአብሔር ልጆች ሆነናል። የአብ ልጆች ሆነናል ማለት በጣም የሚያስደንቅ ነው። ደግሞ አርፎም ተርፎ ጭራሽ ጸጋ ራሱ የተገኘው በድንግል ማርያም ነው ብለዋል። መጽሐፍ ቅዱሳችን እዚህ የዮሐንስ መልዕክት፣ ዮሐንስ ወንጌል ላይ ምዕራፍ 1 ላይ ቁጥር 16 ላይ እንደዚህ ይለናል፣ ቁጥር 16 ላይ እንደዚህ ይለናል። እኛ ሁላችን ከሙላቱ ተቀበልን በጸጋ ላይ ጸጋን ሰጥቶናልና። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ እንጂ በማርያም የተገኘ ጸጋ የለም። ይህ ደግሞ ጸጋ ምንድን ነው ብሎ ይሁዳ መልእክት ምዕራፍ ሁለት ላይ ይህ ጸጋ አለማዊ ምኞትን አስክዶ ኢየሱስ ክርስቶስ የተባረከውን ተስፋችን እንድንጠብቅ የሚያደርገን ጸጋ ነው። ይህ ጸጋ ደግሞ ምን አድርጎልን? አድኖናል። ጸጋው በእምነት አድኗችኋል፣ ጸጋ በእምነት አድኗችኋል። ይህም ከእናንተ አደለም፣ ከስራቸው አይደለም። ኤፌሶን ምዕራፍ 2 ቁጥር 8 ላይ ማለት ነው። ማዳን ብቻ አይደለም፣ በጸጋው በኩል የእግዚአብሔር ጽድቅ ሆነናል። ሮሜ 3 21 ጀምራችሁ እስከ 24 ታነብ። ኦኬ። የበደላችን ስርየት የሆነ ቤዛነታችን ያገኘንበት ትክክለኛው የክርስቶስ ኢየሱስ ትኩስ ደም ነው እንጂ በማርያም በኩል የተገኘ ቤዛነት ወይም ጽድቅ ምንም የለም በማርያም በኩል የተገኘ አልፎም ተርፎ እሱ ሰላም ሰላም ከሆነ እሷ ሰላም ናት ነው? መጽሐፍ ቅዱስ እርሱ ሰላማችን ነው ያለው ሐዋርያ ቅዱስ ሁለተኛ ቆሮንቶስ። እሱ ሰላማችን ነው ያለው እንጂ ማርያምና እናቱ ወይም ደግሞ ማርያምና ልጇ ሰላማችን ነው አላለም። እኔ የምሰጣችሁ ሰላም ነው ያለው እንጂ ማርያምና እኔ ወይም ደግሞ እናቴና እኔ አላለም። መድኃኒታችሁ እሱ መድኃኒታችሁ ናት በሷ መመኑባት ያለው ተአምረ ማርያም ነው። መድኃኒት ሆና አታውቅም፣ ልትሆንም አትችልም። መድኃኒቴ ብለው ራሱ የጠራችው ራሷ ናት ሉቃስ ወንጌል ምዕራፍ 1 ቁጥር 46። በጣም በሚያሳዝን ሁኔታ በዚች ቤተክርስቲያን የራሳቸው አስተምሮና ትምህርት እየሰሩ ነው የሚገኙት። ስለዚህ ትውልድ ወደ ሲኦል እየገባ ነው። ይሄ ነው የሚያስጨንቀኝ ነው ነው ወደ ሲኦል ትውልድን እየነዱ ነው ያሉት እነዚህ ሰዎች የጠመጠሙ። ነገር ግን ከመጠምጠም መማር ይቅደም ይባላል በአባባል ደረጃ ራሱ። ዝም ብሎ ጠምጥሞ ነው ያሉት። እና እስኪ ደግሞ ሌላኛውን ትንሹን ተረተኛ ሄኖክን እናድምጠው። እኛ ለስዕል አንሰግድም። ዲያቆን ሄኖክ ስዕል፣ እኛ ለስዕል አንሰግድም። ተመልከት በአንዲት ቤተ ክርስቲያን የተለያየ አይነት አውደምረት ይጠቀሙ ያቸው አውደምረት ምረት የአንዲት ቤተ ክርስቲያን ከአዋራ የምትቀዳ ቤተ ክርስቲያን የምትባለው ኦርቶዶክስ ቤተ ክርስቲያን ውስጥ ተቀምጠው ሁለቱ የሁለት አስተምሮ ነው ያላቸው። አንዱ በማርያም ፊት እንሰግዳለን ጠዋት ተነስተን፣ ሌላኛውን ለገብርኤል፣ ሌላኛውን ለአብ ለወልድ መንፈስ ቅዱስ፣ ሌላኛውን ደግሞ ለመስቀሉ እንሰግዳለን ብለዋል። ኦኬ እኚህ ሰው ሲያስተምሩ ሙሉ ቪዲዮን ሌላ ጊዜ አመጣላቸው። እንግዲህ እኛው ደግሞ ዲያቆን ተብዬ ዲያቆን በግዱ ሄኖክ ምንድን ነው የሚለው? እኛ ለምስሉ ወይም ለስዕሉ እየሰገድናለን። ለማን ነው ለፐርሰኑ እየሰገድን ነው። ሲጀመር በአካል አግኝቶት ዮሐንስ ረር በራእይ ምዕራፍ 19 ዮሐንስ 19 ላይ ዮሐንስ ማለት ነው የጌታ ባሪያ ከሐዋርያቱ ከ12ቱ ተርፎ የነበረው ባሪያ ልሰግዱልትም በእግሩ ፊት ተደፋው ነው ያለው። እንዳታደርገው ተጠንቀቅ ነው ያለው። ቁጥር 12 ላይ እንዳታደርገው ተጠንቀቅ አለው። እኔም ከአንተ ጋር ኦኬ የክርስቶስ ምስክሮች ካላቸው ጋር አብሬ ባሪያ ነኝ ነው ያለው። አብሬ ባሪያ ነኝ ነው ያለው። ሲጀመር ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ አራት ላይ ከፈተናው በኋላ ምንድነው ያለው? ወድቀ ብትሰግድልኝ ይህንን ዓለም ሁሉ እሰጣለሁ ሲለው ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ ተብሎ ጽፏል። አምልኮት ስግደት ለመላእክት ለቅዱሳን፣ ለጻድቃን የሚገባ አይደለም። ስለዚህ እንደዚህ የራሳቸውን ትምህርት የሚሰሩ መምህራን ከአጋንንት ናቸው እንጂ ከጌታ አይደለም። ለማንኛውም ወደ ዮኒ ደግሞ እንሂድ። ምንድነው ጎርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው፣ ለራሱ ነው። ይቅርታ አድርጉልኝ። ሀዋሳም እንዲህ ብያለሁ፣ ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጎርጊስ ተገረ ምንድን ነው ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ፣ ተፈጨ ይለዋል። ታዲያ ጎርጊስ ይሄን ቃል ስጠቀም ለሀጃው ነው የተገዘገዘው። ለእኔ ለእኔ የተዋረደ አንድ ብቻ፣ አንድ ብቻ እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ፣ ለኔ የተገረፈ አንድ ብቻ ነው። ለኔ ደሙን ያፈሰሰ አንድ ብቻ አሜን። እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም። እዚህ ትምህርት ውስጥ ላብ ይዘህ መግባት አትችልም። ኢየሱስ ያድናል ለሚል ሰው ጳውሎስን ሃይማኖት ሊያድነው ካልቻለ ማንንም ሃይማኖት ሊያድነው አይችልም። ጳውሎስ ማለት 613 የኦሪት ህግ በቃሉ አጥንቶ የሚጠብቅ በሳምንት 3 የሚጾም በቀን 3 የሚጸልይ በዓመት 3 አስራት የሚሰጥ ፈሪሳዊ ነው። ማንም እንደ ጳውሎስ ያለ ሃይማኖተኛ የለም። ጳውሎስን ያላዳነ ሃይማኖት አንተን ሊያድን አይችል። ጳውሎስን ካላዳነው ቆሮሶን ተክላማኖት ተክላላ ተክላላ ከ ከ ከ ከ ሰበሰብ ሊያድን አይችል። ከዛ ጸጋ ግን ማንንም ሊያድን ይችላል። ማንንም ለመሰል ያንን አመፀኛ ደም አፍሳሽ፣ ያንን አመፅ ተሳዳቢ፣ ያንን ከአጢአተኛ ዋና የሆነውን በደማስቆ መንገድ ላይ አፊቶ በፍቅር የማረከ የእግዚአብሔር ጸጋ ይባላል።

ዋው ወጣ ወንደርፉል ቲችንግ። እንደዚህ አይነት ትምህርቶች ይብዙ። አሁን በቤተ ክርስቲያን ትምህርቶች ናቸው የሚያስፈልጉ ለዚህ ትውልድ። በጣም ትውልዱ እየጠፋ ነው ያለው በተለይ በኦርቶዶክስ ቤተ ክርስቲያን። በቃ በብሽሽቅ መንፈስ ኩ ሰክሯል፣ በጣም ትውልዱ ሰክሯል በብሽሽቅ። ግን እውነቱ ነው እውነቱ እዚህ ጋር ነው ያለው፣ እውነቱ እዚህ ጋር ነው ያለው። በነፃ ነው የምትድኑት ወገኖች፣ ብትችሉ ወደ እግዚአብሔር ቃል ተመለሱ ወገኖች። አሁንም እነዚህ መምህራን የራሳቸውን ትምህርት እየሰሩ ወደ ገደል እና ወደ ሲኦል እየወሰዷችሁ ነው፣ አስተውሉ። ኢየሱስ ክርስቶስ ሊመጣ በደጅ ነውና ጌታቸውን ሰዓት እንደሚጣ አታውቁምና ከእንግዲህ ንቁ ይላል መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 24 ቁጥር 42፣ ስለዚህ ወደ ቃሉ እንመለስ፣ እግዚአብሔርን እንፍራ። ጌታችን ኢየሱስ ክርስቶስ ድንገት ወደ መቅደሱ ይመጣል። ማራናታ